አንቺ፣ ሙሻ ምን አስበሽ ነው መድኃኒት ጨመርሽብኝ? የምን መድኃኒት? አረ እኔ ማልጨመርኩ እኔ ምን ምን መድኃኒት አልጨመርኩ። ኦ፣ ወደቀ። እንግዲህ አንሹ እጅን በጣም

መለሽ ከመሰለሽ ተሳስተሻል። አዝናለሁ ይታባሽ። አሁን እገላገልሻለሁ። ማን ነው ደግሞ በዛት የሚመጣው? ምን ሆነሽ ነው? በጣም ፈርቻ አለው። እ ምን ተብሎ ነው የሚነገረው? በጣም ያስጨነቅሽኝ ነው ግን የት ሄደህ ነው? የተፈጠረውን ነገር እኮ አልነገርሽኝም። አሁን የት ሄደህ ነበር ስለው ጋር ብዙ ነበር። አባቴ ቱት ቱት ትተርፋለች ብለህ ነው? አይመስለኝም። በሚገባ ማንም ሰው በመንገዴ ሲገባ ልደም ያውም እንደዚህ አይነት ተራ ሴት ስትሆን ደግሞ በጣም ነው የሚያናድድ ዶክተሩ እረፍት ማድረግ አለባት፣ ትረፍ ብሏል። ስለዚህ ረፊ፣ ከዚህ እንዳትወጪሽ። ግን እኮ ምግብ መሰራት አለበት። በዛ ላይ ደግሞ አሁን ደህና ነኝ። ይበልጥ ስንቀሳቀስበት ደግሞ ይተውኛል። እሱ በፍጹም ያ ነው። አርፈሽ እረፍት አድርጊ። ለምግቡም ቢሆን ያለው በቃ። ግን እኮ እባክሻ፣ አትከራከሪ። አንቺ የሚያስፈልግሽ በቃ እረፍት ብቻ ነው። እሺ። በቃ ደግሞ ካመመሽ ፕሊስ ንገርኝ፣ ዝም እንዳት እሺ። ግን በጣም አመሰግናለሁ። መልካምነትህ ከአቅሜ በላይ የሆነብኝ ነው እንደው እሱ ፈጣሪ ክፈለ እንጂ እኔማ አንተን የምከፍልበት ምንም አይነት አቅም የለኝም። ምንም አላደረግኩልሽ ለአንቺም፣ ከዚህ በላይ ይገባሻል። አንተን የመሰለ ሰው በማውቄ በጣም እድለኛ ነኝ። አኔም እንደ አንቺ በማውቄ በጣም ደስተኛ ነኝ። በቃ ረፍት አደረጊ እሺ። ምንድን ያደረግሽው ማለት አንቺ ነሽ ጁስ ላይ መድኃኒት ያደረግሽው። የመድኃኒት ማለት አንቺ አይደለሽም። ዋናው እንደዚህ ያለ ክሷ ናት። የምርመራ ውጤቱ እንደሚያሳየው የተመረዘ ጁስ እንደጠጣች ነው። ስለዚህ ለእሷ ጁስ ላይ መድኃኒት አድርጌ እንደሰጠዋት ነው የምታስበው። እሽ፣ ታዲያ ማን ያደረገው? የሆነ ነገር ማድረግ አለብኝ። ሄድሽ ነው ሽሻ ምን አስበሽ ነው መድኃኒት ጨመርሽብኝ? የምን መድኃኒት? ኧረ እኔ ምንም አልጨመርኩም። እና ዶክተሩ ዋሽቶ ነው መድኃኒት ተጨምሮበታል ያለው? እኔ ምንም መድኃኒት አልጨመርኩም። ዝም በይ አስመሳይ። አሁንማ ትያሽ እኮ ምን እየሰራሽ ነው አንቺ? እባክህ እኔ ላይ መድኃኒት ጨመርሽ። ኧረ እኔ እውነት አልጨመርኩም። ዝም በይ። እና እኔ ጨመርኩበት ወይስ በራሱ ገባ? ቆይ ምንድን ነው ነገሩ? ደስ ይበለል ልገለኝ ነበር። ፈጣሪ ባያተርፈኝ ኖሮ ማለት ምን አደርጋ ነው የምገልሽ? ጁሱን ለእኔ ነበር ያመጣችልኝ። ቃናው ሲቀየርብን ለራሱ አጠጣዋት። ማለት ለአንቺ የመጣ ጁስ ነበር? አዎ እውነት ነው። ት የእውነት ነው፣ እኔ ምንም አላደረኩም። ጁስ አምጪልኝ አለችኝ ያመጣሁላት እና አይደ እንዴት ሊመረስ ይቻላል? እያስመሰለች ነው አትመናት። ልገላኝ ነበር። አረ ማኪ እኔ እንዴት አንቺን እገላለሁ? እሱንም ማሳየሽኝ እኮ። ት በጣም አዝናለሁ ማኪ። ምግብ ስለሌለ እየሰራ ነው ማለት? ቱትስ፣ እሷ ማታማ ይላ ምን ማለት ነው እንደዛ ማለት? ከዚህ በኋላ ለእሷ ፊት መስጠት ኮ አያስፈልግም? ተይ ምን ሰታችል ዶክተሩ በቂ ረፍት ማድረግ አለባት ብሏል። ቢላትስ ሰራተኛ አደለች። እንዲ ብሬ የምከፍላት እኮ ልሰራ እንጂ ልትጋደም አይደለም። ችግር የለም የዛሬውን ይሰሩአሉ። አይ እኔ ግን ምንም ደስ አላለኝ። ግድ የለሽ ወይም በደንብ ነው ምትች እሱን እንኳን አትታማም እኔ ምልክ አባቴ ወይ ለወደፊት እንደዚህ ጠዋት ጠዋት ቁርስ ተነስተ ሰራልኛል አይደል? አዎ ሳረድሻሉ ታድዬ እኔ በመሆን እኔም በሆን አንቺን የመሰለች ሚስላለች ይደለኛል። ግን ስንት ልጆች እንዲኖሩ ነው የምትፈልገው? አራት ልጅ አራት ብቻ? አዎ ምን ያንሳል እንዴ? ሁ ያንሰናል። እና ስንት እንውለድ? እኔም አስራ ሁለት እንዲሆን ነው የምፈልገው። ከዛ ደግሞ ቤታችን ውስጥ ሲቦርቁ ማየት። እውነትሽን ነው ምነው? እንዲህ አስረቱ እኮ በጣም ብዙ ነው። ነው ወይስ የልጅ ማሳደግ ያልክብሽ፣ ያስብሻል? የኔ ጌታው ልጅ እኮ ጸጋ ነው። እሱም ቢሆን በልኩ ሲሆን ነው አሪፍ። ታያለ ደግሞ አድርገዋለሁ። እንዴት አድርገሽ? እኔ ከመፍቀድ አለብኝ እንግዲህ አልጋ ትለየ እንደሆነ ይዛና ያህል ይቀርልሻል። ይህኔ አባት ወይ አያህ አደለ። ግን ዛሬ ፈጣሪ ባያተርፈኝ ኑሮ እች ባብገላይ ነበርኩ። እንዴት ትንዳሰበች ነው ምንም ያልገባኝ ማሷን ስለማታውቃት ነው እንጂ፣ በጣም ክፉ ሰው ናት። እንዲህ ያለመነት እኮ ጭራሽ እጅ አቅም። ሲጀመር እኔ ሁሌም ስነግርህ መች ሰማኝ ነበር። አሁንም ቢሆን ሳይረፍት፣ ዛሬ ብናባረት መልካም ነው። እንደዛ ማለት መጀመሪያ ታገግም፣ ሲቀጥል ደግሞ የምታርፍበትን ቦታ ማዘጋጀት አለባት። እውነትህን ነው። አዎ በጣም ጥሩ ተዛለቅናታ ቤት ምንድን ነው የምትጋደሚ? ተነሽ እና ቤት ናት እንጂ። ግን እኮ ዶክተሩ ትንሽ ረፍት አድርጊ ብሎኛል። ሰሚኛለሽ፣ ይሄ የእኔ ቤት እንጂ የዶክተሩ ቤት አይደለም። አይመለከተውም። እሺ

እንደምኞቴ አቤል፣ እኔ ነው የራሴ ያደረኩት አሁን እኮ ብታይ አስሬ ወደዛ ሴጣን አይሄድም። እሱማ እንዴት ይሆናል ማፊ፣ አንተ እኮ ማትጠቃነ እንዲህ በቀላሉ ላጣ አልፈልግም። አቤል አቤት፣ በእውነት እኔ እንደምታስበ አላደረኩም? አሁን ስለ እሱ ማውራት አልፈልግም፣ ግቢና እረፍት አድርጊ። ይሄንን አጥፍቼ ነው። ሁሌ መደሰት ስጀምር ደስቴንም ስነጥቀኝ። አንቺ አጋንንት፣ ማን ፈቅዶልሽ ነው እዚህ መጥተሽ ዘፈዘፍሹ ነው? ምን አባሽ ነው ፊትሽን የምታዞሪብኝ? አቤት አቤት እያለቀሽ አልቀረብሽም። ምን ሆንኩ ብለሽ ነው? አላለቀስኩ ሰሚኛለሽ። እዚህ እያላዘንሽ ሰው ላይ አታሟርች፣ ሟርተኛ። አንቺን እኮ ነው ማወረው። እሺ ሰምቻለሁ። ስታስጠላ ሳይጣል። ሄሎማ እንዴት ናችሁ?

ምንም ችግር የለውም። በቃ አታስቢ። ደህና አደሩ። በቃ አባዬንም ሰላም በይልኝ። እሺ ቻው። ታውቃለህ፣ በጣም ነገር የገባኝ ትሁት እንደዛ ታደርጋለች በፈጹም። አል በዛ ላይ ደግሞ ማኪ እንደዛ እንዳደረገችው የሚያሳኝ ምንም ነገር የለም። ቆይ ለምንድን ነው ማኪ አታደርገውም ብለህ ያሰብከው? ምክንያቱም ጆሱ ላይ መድኃኒት እንደተደረገ ስታውቅ በጣም ነው የተቆጣችሁ። ትሁትን ራሱ ልገላት ነበር እኔ። ማኪ እንደዚህ ስትሆን አታውቅ። ስለዚህ ትሁት አድርገህ ካደች ይመስልሃል ማለት ነው? ትሁት እኮ እንደዚህ አይነት ማንነት የላትም፣ ለሰው መልካም ነች እንጂ በፍጹም አጥፋት አስብ እና፣ ቆይ ማን አደረገው? እንጃ እኔም እኮ ግር የገባኝ እሱ ነው። በረረ መገደል የምትፈራው ማኪ ወይስ ከመልካምነት ውጪ የማታውቃት ትሁት? እኔ ግን ምን እንደሚመስለኝ ታውቃለህ? ታቃለ ምን ይመስላል? ማኪ ሳታደርጉ አትቀርም። ለምን? ምክንያቱም ትሁት አድርገው ቢሆን ኖሮ እያወቀች ትጠጣ ነበር ምናልባት ስለያዘችና ስለስደነገጸ ስ ለእኔ ያንም ማድረጓ ምንም አሳማኝ አይደለም ነገሮቹን ረጋ ብለ ብታስብበት ጥሩ ነው ደግሞ እኮ ማኪ ትሁትን ጠላታለች ግን ደግሞ ትሁት እኮ በማኪ ጸባይ ሁሌ እንደተናደደች ነው ብቻ ቆመ ብለ አስብ የማድረገው ነገር ሁላ አይገባኝ በቃ እንደዛ ከሆነ ትሁትን አባራታ እሱን የማይሆንም ትሁትን እኮ ያልከው እና ቆይ ከማኪ ጋር መለየቱ ይሻላል እሱም የማይሆንም እና ታዲያ ምን ማድረግ እንዳለብኛል

አምላኬ ሆይ ቆይ፣ ለምንድን ያተረፍከኝ? ምን አለ በዛው ብትከላክለኝ ኑሮ። አንቺ አጋንንት በስራት እሽኝ እያሸው ሽኮ ነው መልሳት። እሽኝ የማንም ልቀቅኝ፣ የሰው ልቀ ቀቅም አይጠነቀቅም። በቃ በቃ፣ ተይ ውጪ። ፍቅር መስራት ላ ጃት መስለኝ ነበር። ልካ ቀልድ ላይም ጎበዝ። እኔ ባመጧቸው ቀልሎች ናቸው። እስካሁን ስንት ሰዎች ኮሜዲያ ነው የሆኑት? አቤት አቤት። ይህ እውነት ከፈለግሽ እጅሽን ዘድግ እ አምኛለሁ ደግሞ አንድ አያቴ ምን አደረገ መሰለሽ አያት ግን አስማተኛ ናቸው። እንደ አስማተኛ ከአስማተኛም በላይ አስማተኛ ነው እንጂ። በቃ አይዞሽ፣ ይህ ደግሞ ጅማሬ ነው። ከስራ በኋላ ደግሞ ፈርስ ነው ማድረግሽ። እና ቆይ ሳይመጣ ለምን በደስታ ነው። ተነሽ እንጂ አልነሳም። አንተ ይቅርታ ካላደረክልኝ አልነሳም። ግን ለምን አደረግሽው? የእውነት አላደረግኩትም። ታዲያ አሁን ይቅርታ የጠየቅሽኝ ስላደረግሽው አይደለም? ስላደረግኩት ሳይሆን አንተ ስታኮርፈኝ ስለማልችል ነው። አንተ ከመታኮርፈኝ ባላደርገውም ይቅርታ ብጠይቅሻለኛል ማለት አሁን ይቅርታ የጠየቅሽኝ ያለ ጥፋትሽ ነው አዎ ለምን ትሁት እና ታዲያ ስታኮርፈኝ ምን ላድርግ በጣም እኮ ነው የሚጨንቀው ግን እኮ አላጠፋሁም ያልሽኝ ነው አጠፋሁ እንዴ የባሰ ደጀንክላት ትልቅ ጥያቄ ሰጠሹ ይቅርታ አድርገህልኛል አይደል አላጠፋሽም እ እሺ አታኩርፈኛ አላኩርሽም ስራ እንዴት ነበር? ቆንጆ ነበር። እና እንደመጀመሪያ ቀን ጥሩ ጊዜ ያሳለፍክ? አዎ ጥሩ ጊዜ ነበር ያሳለፍኩት። አንቺ ከሰሩ እንዴት ነበር? ቆንጆ ነበር፣ ካንተ ናፍቆት በቀር ገና በመጀመሪያ ቀን አይገርም። እንግዲህ እንዴት እንደምቀጥል እንጂ ወይ ካልሆነ ደግሞ እንደ እንደምሳ ቋጥር ይሄዳሉ እሱ ባይሆን ጥሩ ሀሳብ ነው። ባሌ ስራ ሚሰራ እኔ ደግሞ ፊት ለፊት ተቀምጬ አይን አይኑን አይዋለ ከዛ ያፈጠ ስራ ላሰራት ነው። እንዲሁም የስራ ሞራል እኮ ይመጣል። እርግጠኛ ነሽ? በደንብ ነዋ። ከእያንዳንዱ ጠንካራው አንድ ወንድ በስተጀርባ ጠንካራ ሴት አለች ሲባላል ሰማ። ታዲያ እሱ እኮ የሚለው ከጀርባ ነው እንጂ ከፊት አይደለም። ስለዚህ ከጀርባ የሆኜ ነው። በትክክል እኔ ደግሞ ከፊት ከሆኝ አይን አይነን ሳይሆን ደስ የሚል እሺ። እንዳልሽው ግን ከዛ በኋላ ስራ ቢበላሽብኝ ግን አለቅሽ። እሺ በቃ ግን፣ ወደ ስራ ልትሄድ ነው? ምን ልቀም? ደስ ይለኛል። ገና ከመጀመሪያ አቃለ። በጣም ነው የምትናፍቀኝ። እኔ የምትናፍቀኝ አለሽ መስሎሃል? ማኪ ሞኝ ሴት አይደለችም። አንተ የምትናፍቀው እሺ። በቃ ቧት ይችን ታጥቤ እልጣ ራስሽን ጠብቂ። እሺ። ማታ ጥሩ ህልም አላየሁም። ምንድነው? ቶቴ፣ ምን አይተሽ ነው? እሱን ቶ ብቻ፣ ግን ምንም ጥሩ ህልም አላየሁም። ራስህን ጠብቅ። እሺ። እሺ፣ ጠብቃለሁ። ደህና ዋል። ደህና ዋል። ድድብ ምን አባሽ ሰሪ ነው የመጣሽው? እንትን ምን አባሽ ነው የሚያንተ ባተብሽ? ምን ሰሪ መጣሽ? ዘይት ዘይት ማለቁ ልነግሽ ነበር። በቃ ታይ ነው። እቺ ምን አባቱ አንቀልቅሏት ነው የመጣችው? እሺ። ቆራ ምንድነው የሚሻለን? እኔ ምን አውቂ? ምን ይሆን ነገር ማረጋለብን። ያለብልዚህ ያልቅልናል። አዎ የሆነ ነገር አድርገን አፋን ማዘጋት አለብን። እሺ ምን እናድርግ? እኔ አንድ ሀሳብ አለኝ። ምንድነው? ባለፈው አንቺን ልታረጊ እንደነበረው ለምን አናሳግታትም? እሱም አይሆንም። ባለፈው የተፈጠረውን አላየም እንዴ? ግድ የለሽም። በዚህ ዙር ሰው አዘጋጃለሁ። እሱ ከተሻለ እሺ። በጣም ጥሩ ሄላ። እሺ በቃ እኔ ምስኩ ብዬሽ አስወጣታለሁ። እሺ፣ አታስብ ወይኔ፣ ምን አይነት ኔትወርክ ነው? ሰው እንዴት ብር ለመላክ ይሄንን ያህል ሰዓት ይቆያል? እንዲህ ደወለ ደሞ። እየላኩልህ ነው፣ ቆይ ታገሰኝ። ስለምን አንገት መቁረጥ ነው የምታወራው? እባክህ እረፍ። እየላኩልህ እኮ ነው፣ ኔትወርክ እኮ አስቸግሮ ነው። ሄሎ፣ ሄላ አባ፣ በጣም ይቀርታለስ፣ እየቀየርኩ ነበር። ላ ላ ሄላ፣ ላ ላ ተቋረጠ። ነፍቄያቸው ነው መሰለኝ። ቅድም ዘይት ብለሽ አልነበር! ያው ጠረጴዛ ላይ ብር አለ መስለሽ ግሽ እሺ፣ እሄዳለሁ። ሌላውን ስመጭ ሰሪያልሽ። እሺ፣ ዛሬ እንደበቀደሙት መለሽ ከመሰለሽ ተሳስተሻል። እኔም ስደውል ስልካቸው አይሰራም። ግን ደግሞ እስካሁን አልመጣችም። ይዘዋት ነው የሚሆነው። ቆይ እንጂ